እንግዲህ አንተም ያልክ እንግዲህ ትቀበጣለህ ወይ፣ ድምጽ ካይወጣ ወይ፣ አታገላግል ወይ፣ ምን አትል፣ በቃ ዝም ብለህ አረ ወይኔ ትጂ ይመጣል ዘንድሮ። እሺ እንግዲህ ቤተሰብ አይታችኋል። እንግዲህ እኔ ምንም አልናገርም። እኔ አስቴት ነው የምሰጠው። እዚህ ጋራ አስቴት ሰጪ ነኝ። ይሄ ተፈጠረ ይሄ ተፈጠረ አላችሁም ግን አስተያየቴን እናንተም ኮሜንት እንድሰጡበት ለእናንተም ክፍተት እንዳደርግላችሁ ኮሜንት እንድሰጡ ክፍተት እንዳደረግላችሁ፣ አስተያየታችን መስጠት ነው ያለብን። ሌላ ነገር አንናገርም። አስተያየት ብቻ ጠቅጠቅጠቅጠቅ እናደርጋለን። ይህ ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እሺ፣ እሺ። አሁን ሀይሚና ብሩኬ ያው አይታችኋል እንዴት እንደሆኑ። ማን ነው ጥፋተኛ ነው የምትሉት? እኔ እኮ ልጁን እየገረበኝ እዚህ ጋር ልቢስ፣ ለምንድን ነው ካሜራው ዛሬ ድብቅ ድብቅ ያደረጉት? ልጁን እዚህ ጋር እና እዚህ ጋር ነው የተፈነከተው። የቱ ጋር ነው እንግዲህ የተደባደባችሁ ቦታ የቱ ጋር ነበረ? እኛ እኮ እዛ የተደባደባችሁ ቦታ ሄድ ነበር፣ እውነት ለማገላገል ሄድ ነበረ። እና ደግሞ ሀይሚዬ ቀረው ብሎብሻል። ምንም ጭንቀት ያለም አይመስልም ስትታዩ፣ ራሳቸው ብሮኬም ጠብሻል ብሏል። ምኑ ላይ ነው ጭንቀታቸው? እና አሪፍ ነው፣ አሪፍ ነው፣ አሪፍ ነው፣ ቀጥሉበት። እንድትቀጥሉ ነው እኛ የምንፈልገው። እንግዲህ እኔ ያው ፍፄም እንግዲህ አንተም ያልክ እንግዲህ ትቀበጣለህ ወይ ድምጽ ከይወጣ ወይ አታገላግል ወይ ምን አትል በቃ ዝም ብለ

ምንም ይፈራ ልጅ አይደለም። ልጁ ቤተሰብ ልንገራችሁ፣ ምንም ነገር በቃ፣ ምንም እኔ እንጃ። ይሄ ተፈርቶ ምናምን ቤት የሚለቀቅበትም ነገር የለም። ሀይሚዬ ተረጋጊ፣ እኔ እንድትረጋጊ ነው የምፈልገው፣ እንድትጨነቂ አልፈልግም። እንግዲህ እኔ ቤተሰብን ምን ብዬ ለእናንተ እንደምናገራችሁ ደሞ እናንተ መሀል ላይ ነው የምትፈርዱት። ብሩኬ ነው ጥፋተኛ ሀይሚና ጥፋተኛ እኛ ይኸውላችሁ፣ ችግሩም እንደው ታውቃላችሁ፣ ሀቅ ስንናገር ለምን ሀቅ ተናገራችሁ ተብለን እንሰደባለን። እውነተኛውን ነገር ደግሞ ግልብት አድርገን ስንናገር እንዲ አንቺ ውሸታም ትላላችሁ። ጥፋተኛ እዚህ ጋር እንደው የእውነት እንኳን ቢሆን ይሄ ነገር ጥፋተኛ ማን እንደሆነ እራሱ ይታወቃል። ማን እንደሆነ ነገሩ የሚያመጣው ማን እንደሆነ ጥፋተኛው ማን እንደሆነ ይታወቃል። እዚህ ጋር እኮ በደንብ አድርጎ ይታወቃል። ማይታወቅ እንዳይመስላችሁ ይታወቃል። ግን ይሄ ከሌ ነው የብሩኬ የደጋፊዎች ዋይ ብላችሁ ትነሳላችሁ። ሀይሚን አጥፋተኛ ካልን የሀይሚ ደጋፊዎች ዋይ ብላችሁ ትነሳላችሁ። እኛ አስቴት እንኳን እንድንሰጥ እኮ አልፈቀዳችሁልን። እንዲ አስቴት እንድንሰጥ እኮ አፋችን እንድንከፍት እኮ አልፈቀዳችሁልን። እኔ ብዙ መናገር የምፈልገው አለ በውስጥ፣ ብዙ መናገር የምፈልገው ብዙ መረጃዎች፣ ብዙ ነገሮች ይደርሱናል እኮ ማናቅ ይመስላችኋል ሁሉን ነገር ሸፋፍነን ነው እኛም ምን እንደ ልክ እነሱ እንደሚሸፋፍኑት እኛም ሸፋፍነን ነው። ምን ምን ተምንለው ማለት ነው? ለምን እዚህ ጋር ከሆነ ነገር ካወጣ ለምን አሁን ራሱ ቅድም የተፈጠረውን ነገር አሁን ያን ቪዲዮ የተፈጠረውን ነገር እንኳን ስለተናገርኩ አንዳንዶቹ ምን ሲሉ ነበር? ግን አንዳንዶቹ በጣም ብዙዎቻችሁ ግን ደስ ብሏቸዋል። ለምን እንደዚህ ለምን ተሸወድን የሚያላችሁ አላችሁ። ብዙዎቻችሁ እቺ የቅድሟን ነገር ላስተካክልላችሁ። ያ ያ ፎቶ ያ ሃይሚ ሰርፕራይዝ ስትደረግበት የነበረው ቪዲዮ የዛ የደብዳቤ ጽፋ የተወችለት ቀን የተሰራ ቪዲዮ ነው። ካያችሁ ሃይሚ እንትኑን ይዛ ምንድን ነው ስሙ አበባውን ይዛ ፎቶ ተነስታለች። እሱ ራሱ አግኝቸዋለሁ ፎቶ ተነስታበት ገብቼ አይቸዋለሁ። አንዳንዶም ግቢና ኢምናን ብላይ ነበር ይላከች። እኔ ከቲክቶክ መንደር ገብቼ አይቼ አጣሪቸውን የወጣሁት ማለት ነው። እና ያው እኛ እኔ እግዚአብሔርን ነው የምላቸው። እኔ መናገር በጣም እፈልጋለሁ። መናገር የምፈልግበትን ነገር ልናገር ስል ግን እዚህ ጋር ተቃጺልና ይላል ትግሬ፣ ተቃጺልና። ዝም ብለን ነው ምናምና ምናልፈው ማለት እና የሃይሚና የብሩኬ ነገር ይታርቃሉ። ምንም የሚፈጠር ነገር የለም። ሃይሚና ብሩኬ መቼ የሚለያዩ ማንም ቢበጣ ማንም ቢሄድም አይለያዩም። እናንተ እና ክፉ ደጋ ትነጋገሩ። የቲክቶክ መንደሮች፣ የሀይሚ ደጋፊ ነኝ የብሩኬ ደጋፊ ነኝ የምትሉ ክፉ ካፋቸው አይውጣ። የኔ ፍቅሮች፣ ሁለቱንም አድንቋቸው፣ ሁለቱንም ውደዷቸው፣ ሁለቱንም ቪዲዮቻቸውን ይውላቸው። ምንም መሰዳደብ አያስፈልግም። እነሱ ስለሚታወቁ ማለት ነው እነሱ ስለሚዋደዱ፣ እነሱ መሀል ገብተን እንሳደባለን፣ እነሱ መሀል ገብተን እናሽቃብጣለን ካላችሁ አይሚና ብሩ አይሰማችሁም፣ አይሰማችሁም። ስለዚህ እህቶች ተስማሙ፣ ነው ምለው፣ ተስማሙ። ሁላችሁም የቲክቶክ መንደሮች ተስማሙ፣ የዩቱብ መንደሮች፣ እኛም እንስማማለን። ተስማምተናል፣ እኛ ተግባብተናል። ሁላችንም ጥቃቅንና አነስተኛ ዩቱበሮች ሁላችን ነቄ ብለናል። ነቄ ብለን ተስማምተንበት አናወራም ብለናል። ስለዚህ እነሱ መታረቃቸው ነው የምንፈልገው። የሚቀጥሉ ደግሞ ከሆነ እንደዚህ ይጣሉ ይቀጥሉበት፣ አሪፍ ነው፣ ይመቻቸው ነው የምለው። እና እኔ በጣም ነው የምወዳቸው። አይ ይኑሩ፣ ይስሩ፣ አይመለከተኝም። በተረፈ ወዳቸዋለሁ፣ ቤተሰብ አከብራቸዋለሁ። ይህም ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ።